እናንተ ሴቶች ወይ ከጀሃነም ጓዶች ውስጥ አብዛኛዎቹ ያየሁት እናንተ ነው። ነብዩ በነብዩ ለመረገም ማለት ነው። በግድ ተረግመን ካልወጣም ብለው እዚህ ውስጥ ማጎፈሪያ ያስገባሉ። ይህ ሁሉ ሴት ሻኛ አውጥቶ መስሎሃል። ብዙ ጊዜ ከሚነሱ ጥያቄዎች ውስጥ አንዱ ሴት ልጅ እርድን ማረድ ትችላለች ወይ? የውዱሕያንም እርድ ሊሆን ይችላል፣ ሌላንም እርድ ሊሆን ይችላል። ላም ብርሃን በአፎቻቸው ሊያጠፉ ይፈልጋሉ። አላግን ብርሃኑን መሙላት ነው። ይሞላል ነው የሚለው ለዚህ ማጥፋት አይቻልም። የአረፋ ቀን እቺን አንድ ዱዓ ሳታደርጉ በፍጹም የአረፋ ቀን መውጣት የለበትም። አሰላሙ አሌይኩም ወረህመቱላህ ወበረካቱ። እሁድ ቤተሰቦች እንደምናላችሁ፣ ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልልኝ። መግቢያ ላይ እንደሰማችሁት እንደተለመደው በዛሬው ፕሮግራሚ እናንተን ያዝናናል ሊያስተምራል ብዬ ያሰብኩትን እጅግ ወሳኝና አስፈላጊ የሆነ ቪዲዮ ይዤ ቀርቢያለሁ። ቪዲዮውን ላይክና ሼር በማድረግ ተከታተሉት፣ ሁላችንም እንማርበት እላለሁ። በቀጥታ ወደ ቪዲዮ። እናንተ ሴቶች ሰደቃ አውጡ ፈኢንዲ ረአይቱኩና አክሠረ አህል ናሪ ከጀሃነም ጓዶች ውስጥ አብዛኛዎቹ ያየሁት እናንተ ነው። ቁጥራችሁ በስቶ ያየሁት እናንተ ነው። የዚያ የጀሃነምን ያስጎበኛቸው ጊዜ አላ የእያንዳንዱ ወንበርና መቀመጫ ከነስም ዝርዝሩ አሳይቷቸዋል። ያንን ጎታ ዘን እዛ ያየሁት አብዛኛዎስ እናንተ ናችሁና ሰደቃ አውቋል። ፈቢማ ያ ረሱላ ላህ በምንዳችን ምናጥፍተን ነው ብለው ጠየቁ ሴቶች ል ሐቢቡ ሰለላሁ አለይሂ ወሰለም ቶክሲር ነላዕና፣ እርግማን መቼም ንብረታቸው ነው። አልነሱም እጅሚሽ በትልቁ መኪና ይብላ ያጥፋ አደጋ ብላ ምናምን እርግማን ያታበዛላቸዋል። ሶማ ወተክፉርነል ዓሺር የባላችሁንም ውለታ ትረሳላችሁ፣ ትዘነጋላችሁ። ሐያታችሁን በሙሉ አንደላቋንቧችሁ፣ አንድ ቀን ያስከፋችሁ እንደሆነ አንተ ቤት ስገባ ያርባቀን እግሌ አመድ አፋሽ አድርጉኝ፣ ይኸው ሕይወቴን በሙሉ ምስቅልቅል ላደረግከው እንደው የእጅህን አግኝ ትሉታላቸዋል። ስለዚህ ሰደቃ አውጧል። ስለዚህ ሴቶች በሰደቃው ዙሪያ ላይ አይታሙም፣ እቸርነቱ ለጋስነቱ ምናልባት የእጅ ውስንነት ቢኖር እንጂ ሰደቃው ላይ አይታሙም። ያው መልእክቱን እንደሰማችሁት ነው እንግዲህ ረሱል ሰላቱ ሰላም ጀሃነም ውስጥ ሴቶች በጣም በዝተው አየሁ ብለው ሲናገሩ የበዙበት ምክንያት በደንብ ግልጽ አድርገው ተናግረዋል ከተናገሩት ምክንያት መካከል አንዱ ባለትዳር የሆኑ ሴቶች አቀማማጦቻቸውን ይክዳሉ ባሎቻቸውን ይክዳሉ ምን አድርገህልኝ ምን ሰርተህልኝ ይላሉ ይሄ አንዱ ወደ ጀሃነም መግቢያ ካበዛቸው መንገዶች መካከል አንዱ ነው ብለዋል እና ይሄ በጣም ወሳኝና ዋና ነገር ነው ልንጠነቀቀው የሚገባ ነገር ነው። እህቶቼ እናቶቼ፣ ይህንን ነገር በደንብ ተጠንቀቁ። በትንሽ በትልቋ ነገር ንደት ውስጥ ስትገቡ ይችን ተግባር ትፈጽሟት አላችሁና ይችን ተግባር በደንብ ጥንቃቄ አድርጋችሁ አላህን ፈርታችሁ ወደ ጀሀነም ላለምግባት መግባት መጣር መሞከር አለባችሁ ማለት ነው። የኔ ቤተሰቦች አላህን ልትፈሩ ይገባል እላለሁ። ይቀጣይ አንድ ቪዲዮ ተከታትለን እንመለስ። በቀጥታ ወደ ቪዲዮ ሻኛ እንዳታደርግ ታዟላር ዛሬ ካሉት እህቶቻችን ሰባ ፐርሰንት የሚሆኑት በጠቅላላ ደግሞ የሀበሻ ጸጉር እኮ ይታወቃል። የስልጤ ይሁን የጉራጌ ይሁን የአማራ ይሁን የኦሮሞ ይሁን የሀበሻ ሴት ጸጉር ይታወቃል፣ አይታወቅም? የሌላቸውን ጸጉር እዚህ ጋር ማጎፈሪያ የሚባል አለ በነቢዩ ለመረገም ማለት ነው። በግድ ተረግመን ካልወጣም ብለው እዚህ ውስጥ ማጎፈሪያ ያስገባሉ። ይህ ሁሉ ሴት ሻኛ አውጥቶ መስሎሃል? ነቢዩ የረገሙትን የነብሳቸው ጠላት ስለሆኑ ጥፍር አታስቀጥሉ አይደለም አታስቀጥሉ። ነቢዩ የከለከሉት እኮ ሰለላሁ አለይህ ወሰለም ከአርባ ቀን በላይ ጥፍር እንዳያድግ ነው ያሉት። ዛሬስ ያሳድጉታል። ጫፍ ጫፉ ይሞረድና እላዩ ላይ ሌላ ይሰካል። ጥሩ ጥፍሯ ያደገባት ሴት እቃ ታጥባለች? መልሱልኝ። ል ጥፍር ያስቀጠለች ሴት እቃ ታጥባለች? ሴቶች ከመጋረጃው ጀርባ አላቸው። እንጀራ ትጋግራለች፣ አልጋታ ታነጥፋለች። የወድቅባት አለ ተፈናቅሎ። ስለዚህ ምን ልታደርግ ነው እናቷ እየሰራች ሥራ በልጅነቷ እሷን ያሳደገችው ላይ በቃት! እሷ ቁጭ ብላ ፊልም ታያለች መስታወት ላይ ቆማ ጥፍሯን ቅንድቧን ምናምኗን ትሞነጫጨራለች። በዚህ እድሜዋ እናቷ ሰርታ ታበላታለች። ቢሩል ዋሊደይን ላይ የት አለች? ተዉት። የአቂዳውን የአቂዳማ ሁሌ የምናወራው ነው። ወንድ ልጅ ያሳጠር ሱሪውን ሴት ልጅ ምትለብሰው ጭራሽ አንድ ስንዝር በመሬት ላይ ይለቀቅ ነው አረ የተባለ ሴቶቻችን ዛሬ ኒስፈሳቅ ይለብሳሉ አይለብሱ። ወንዶች አሳጥሮ የተባልንበትን ቦታ እነሱ ምን ያደርጉታል? እዛ ድረስ ያሳጥራሉ። ደግሞ የኢትዮጵያዊ እግር ይታወቅ የለ። አሁንም ኢትዮጵያዊ ብየ ገደልኳቸው። የኢትዮጵያዊ ሴት እግር ይታወቃል። ምን እንደሆነ ማታ ቫዝሊኗን ድብና አርጋ ቀን ለምታሳየው እግሯ ማለት ነው። በፌስታሎ አርጋ ካልሲ ለብሳ አግብታ እኮ ይህን ፐርፎርማንስ እኳ ታደርገው ወንድ ለመፈተን። ከዛ በሚስፈሳቅ ሆና ጥብቅ ያለ ቀሚስ ለብሳ እሱ ደግሞ ቀሚሱ ተጣብቆ አልበቃትም፣ ከኋላ አንድ ይቀደዳል። ቅድ ደሞ አለው። ደግሞ በጣም ከመጥበቡ የተነሳ ቀሚሱ አላራምድ ብሏቸው እንደ ዶሮ ኪን ኪን ኪን ወላሂ እጅግ በጣም አሳሳቢ ጉዳይ ነው። ይሄ ነገር ይሄ ተግባር አብዛኞቹ ሴቶች ላይ የሚታይ ነገር ነው። ግን የዛቻ ቃል የረሱል ሰለላሁ ዐለይሂ ወሰለም በጣም እርግማን የረገሙበት ቃል ነው ይሄ ተግባር እና ይህን ተግባር መጠንቀቅ ይጠበቅብናል። አብዛኞቹ ሴቶች ግን በዚህ ጉዳይ ላይ ጸጉር ያላቸው ለመምሰል በክሪም እየተሸፈኑ ከውስጥ እየደገደጉ ብዙ ነገሮችን እየፈጸሙ ይገኛሉ። ነገር ግን ኡስታዝ በደንብ ገልጾታል። ላላ ልብስጠን ከሰሚዎቹ ከተጠቃሚዎች ነው። ሰዎች አድርገን ሴት ልጅ ማረድ ትችላለችን? بسم الله الحمد لله والصلاه والسلام على رسول الله ብዙ ግዜ ከሚነሱ ጥያቄዎች ውስጥ አንዱ ሴት ልጅ እርድን ማረድ ትችላለች ወይ? የውዱህያንም እርድ ሊሆን ይችላል ሌላንም እርድ ሊሆን ይችላል። አዎ የሚከለክላት ምንም ነገር የለው። እንደውም በአንድ ወቅት ከአብ ኢብኑ ማሊክ ተባለ ሰሃቢ ረዲየላሁ ዐንሁ አንድ ሴት ሰራተኛ ነበረችውና በጎችን ትጠብቅ ነበረ። አንድ በግ ታማባት፣ ሳትሞትባት ሳትበግትባት አረደቻት። ከዛ ለካብ ለነገረችው ከአብ መጣና ለነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። እንዲህ አርዳለችና እንዴት ብሎሲላቸው ብሎ ሲላቸው ብሉት ብሎ ፈቀዱ። ቡኻሪና ሙስሊም የዘገቡት ነው። ስለዚህ ብዙ ጊዜ በኡዱህያ ሰዓት በተለይ በአረፋ ጊዜ የሚያርድ ሰው በጣም የአራጅ እጥረት ይገጥማል። ስለዚህ ሴቶች ሆይ ከደፈራችሁ ማረድ ትችላላችሁ፣ የሚከለክላችሁ የለም። ይህ በእንዲህ እንዳለ ኡዱህያ ማረድ ያለበት ሁሌ ወንድ ብቻ አይደለም። ሴትም የምታርድበት አጋጣሚ አለ። የቤት አስተዳዳሪ ከሆነች ወይም ሀብት ካላት ባሏ እያረደ አስተዳዳሪው አባቷም እያረደ ሀብት ካላት አጅሩን ፍለጋ እሷ ራሷ ኡዱያ ነይታ ልታርድ ትችላለች። ኡዱያ የነየተ ሰው ደግሞ እርዱን ለኡዱያ የነየተውን እርድ ራሱ ቢያርድ በጣም ተመራጭነት ተወዳጅ ነው። ነቢዩም ሰለላሁ ዐለይሂ ወሰለም የተገበሩት ይህን ነው። ሰውን ቢወክል ደግሞ የወከኑ ሰው ሊያርድለት ይችላል። ይላቸዋለሁ። ወጀዛኩሙላሁ ኸይራ ወሹክራ አንዳንድ እህቶችና እናቶች ሲቸገሩ አያለሁ፣ በዚህ ተግባር ማለት ነው። የእርድ እንስሳትን ይገዙና ማን ይረድልን ብለው ወንድ ፍለጋ ይሄዳሉ። ነገር ግን ማረድ ይችላሉ። ሸሪያ ያገራላቸው ተግባር እስከሆነ ድረስ አርደው መጠቀም ይችላሉ። ነገር ግን ያው ሴት ልጅ ከሩህሩህነቷ አንጻር ድፍረቱ ላይኖራት ይችላል። ነገር ግን አላህ ያገራው ነገር እስከሆነ ድረስ ድፍር ብለን ጥንክር ብለን አርደን መጠቀም እንችላለን። ሰው መለመን አይጠበቅብንም። ስለዚህ አላህ እኩል አድርጎናል ከወንዶች ጋር። ይህንን ቻንስ መጠቀም አለብን እላለሁኝ። ላይክ እና ሼር እያደረጋችሁ ቀጣዩን ቪዲዮ ተከታተሉ። ያላንህን ብርሃን በአፎቻቸው ሊያጠፉ ይፈልጋሉ። አላህ ግን ብርሃኑን መሙላት ነው ይሞላል ነው የሚለው ስለዚህ ማጥፋት አይቻልም። በሰማይና የምድር ኃይላት የሚተባበሩ እንኳን ይህ የመጣውን ብርሃን ከላይ የመጣውን ብርሃን ማጥፋት አይቻልም በፍጹም። እየነደደ ነው። እፍ ባለ ቁጥር እፍ ብለው ለማጥፋት ነው እፍ የሚሉት እነሱ ግን እያነደዱት ነው ራሱ። አይታችሁ ከሆነ አንዳንዴ እፍ ስትሉ ታጠፋላችሁ አይደል? እሳትን አንዳንዴ እፍ ሲል ነፋሱ ሊያጠፋ ይችላል። ግን እፍ ሲል ደግሞ ያነዳል። ያልገባችው ነገር እሱ ነው። እኔ የምር የቲክቶክ ላይም ሆነ የሶሻል ሚዲያ ላይ እስልምና የሚዛለፉ እንትን የሚሉ ሰዎች እስልምና ምንድነው ብለው ጥያቄ እንዲቀር እንዲጠይቁ የሚያረጉት እንጂ ወደኋላ አያጠፉትም። የባሰ ነው ማለት ነው። ብዙ ሰዎች እስልምና ላይ የሚሰሩ ሰዎች፣ ክርስቲያኖች የነበሩ ሰዎች በአሁኑ ሰዓት እርግፍ አድርገው ነው የተዉት። ምንድን ነው ምክንያታቸው? እስልምናን እንት ማጥፋት አይቻልም። እስልምናን እንትን ማለት ማክፈር በጣም አይችሉ ምን አልባ በጥቅማ ጥቅም ሊያረጉ ይችላሉ፣ ግን በእውቀት ግን ማክፈር እንደማይችሉ አወቁት ነው። ጭራሹ ጥያቄ እየፈጠረባቸው ነው ያሉት፣ እስልምና ላይ የሚቃወሙ ሰዎች ማለት ነው። ይህ ብርሃን ቀል አይደለም፣ ከላይ የመጣ ብርሃን ነው። ማንም ሰው ሊቋቋመው አይችልም። የሰማይና የምድር ኃይላት አንድ ላይ ቢተባበሩ ማጥፋት አይችሉ። ሩቃ አትሄዱ፣ የመካ ቁረይሾች ማጥፋት አልቻሉም። ይህን ብርሃን የመዲና ባኒቁሪዛ ማጥፋት አልቻሉም። መዲና ላይ ነበሩ፣ የዩዳኖች ባኒቁሪዛ የሚባሉት። የሮሙ ባዛንታይን፣ ሙስታሺቆች፣ የመካከለኛው ምስራቅ ጥንተ ነገር የሚያጠኑ ኦሪንታሊስቶች የሚባሉት ሚሽነሪዎች፣ ምዕራባውያን በፍጹም አይችሉም። ሊዩጥፊኡ ኑር አላህ ቢአፍዋሂህም ብሎን የለ አላህ ስብሓን ወተላ በአፋቸው የአላህ ስብሓን ወተላ ኑር ድን አልእስላምን ሊያጠፉት ይሞክራሉ፣ ነገር ግን አይሳካላቸውም ብሎናል፣ ተናግሯል። በቃሉ ኡስታዝ ዋሒድም ይህንን ነው ያብራራው። ኡስታዛችን፣ እኔ በራሴ አገላለጽ አንደኛው አላህ ስብሓን ወተላ ካበራለን ኑር መካከል፣ ለድኑ ካበራለን ኑር መካከል ራሱ ኡስታዝ ዋሂድ አንደኛው ነው ብዬ አስባለሁኝ። አላህ ሰባትን እንዲሰጠው አላህ እድሜውን ከፍ እንዳደርግለት ዱዓ ማድረግ ያለብን ቀጣይ ወደ ቪዲዮ ያረፋ ቀን እቺን አንድ ዱዓ ሳታደርጉ በፍጹም ያረፋ ቀን መውጣት የለበትም እቺ ዱዓ ሁሉንም ወንጀሎቻችሁን ታስምራለች ቢዝኒላ ኃይል ከል ለምትወዱሽ ያደርጉ

ኢንሻአላህ ሁላችንም ወንጀሎቻችንን ይመርልናል። አላህ አረፋን በሰላም ያደርሰ። ሰላም አለይኩም።